አሰላሙ አሌይኩም ራህመቱላ ወበረካቶ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩኝ ዛሬም ደግሞ እንደ ወትሮዬ በጠቃሚ ነገር መጥቻለሁ። እሱም ምንድን ነው? የሸንኮራ አገዳ የጤና በረከቶች የሸንኮራ አገዳ ጭማቂ በንጥረ ምግቦችና በተፈጥሮ ውህዶች የበለጸገ በመሆኑ ምክንያት የተለያዩ የጤና ጥቅሞችን ይሰጣል። አንደኛ፣ ኃይል በፍጥነት ማጎልበት። የሸንኮራ አገዳ ጭማቂ በተፈጥሮ ስኳር የበለጸገ ሲሆን በዋነኝነት ሱኩሮስ የተባለውን ይዟል። ይህም የኃይል መጠናችንን በፍጥነት እንዲጨምር ያደርጋል። ብዙውን ጊዜ ዲካምን ለመከላከልና የሀይል መጠንን ለመጨመር ይውላል። ሁለተኛ፣ ሃይድሮሽን ከፍተኛ የኃይል መጠን ስላለው የሸንኮራ አገዳ ጭማቂ እጅግ በጣም ጥሩ የፈሳሽ ምንጭ መጠጥ ነው። እጅግ በጣም ጥሩ የፈሳሽ ምንጭ መጠጥ ነው፣ በተለይ በሞቃታማ አየር ጠባይ ውስጥ ድርቀትን ወይም የፈሳሽ እጥረትን ለመከላከል ጠቃሚ ነው። ሶስተኛ በአንቲኦክሳይደንት የበለጸገ ነው። የሸንኮራ አገዳ ጭማቂ እንደ ፍሎቫይድና ፎሊክ ወይም ፍሎቫይድ ኤንድ ፎሊክ ያሉ አንቲኦክሳይደንት ንጥረ ነገር ውህዶች ይዟል። እነዚህ ንጥረ ነገሮች ኦክሳይደት እነዚህ ንጥረ ነገሮች ኦክሲዴቲቭ ስትሰርሰን ለመዋጋት ኢንፍላሜሽን ለመቀነስ እና የተለያዩ በሽታዎችን ለመከላከል ይረዳሉ። አራተኛ የጉበት ጤናን ይጠብቃል። የሸንኮራ አገዳ ጭማቂ በባህላዊ መንገድ ከጉበት ጋር ለተያያዙ ችግሮች መፍትሄ ወይም መድኃኒት ሆኖ ያገለግላል። የሸንኮራ አገዳ ጭማቂ መርዛማ ንጥር ነገሮችን የማከምን ችሎታ እንዳለው ይታመናል። ይህም የጉበት መደበኛ ተግባርን ለመጠበቅ ይረዳል። አምስተኛ የምግብ መፈጨትን ይረዳል። በሸንኮራ አገዳ ጭማቂ ውስጥ የሚገኙት ኤንዛይሞች የምግብ መፈጨትንና የምግብ መፈጨት ችግሮችን ለማስ ለማስታገስ ይረዳሉ። በተጨማሪም የሆድ ድርቀትን ለማስታገስ ይረዳል። ስድስተኛ በሽታ የመከላከል አቅምን ይጨምራል። በሸንኮራ አገዳ ጭማቂ ውስጥ የሚገኙት ቫይታሚን ሲና ሌሎች አንቲኦክሳይዳንት የሰውነትን በሽታ የመከላከል ስርዓትን በማጠናከር በሰውነታችን ሰውነታችን በሽታና ኢንፌክሽኖችን የመቋቋም አቅምን እንዲኖር እንዳዳብር ይረዳሉ። ሰባተኛ የቆዳ ጤንነትን ያሻሽላል። አዘውትረን የሸንኮራ አገዳ ጭማቂ ዘውትርን መጠቀም ጤናማ ቆዳ እንዲኖርን ያደርጋል። አንቲ ኦክሳይደንቶች፣ ቫይታሚኖችና ማዕድናት የቆዳ ኢንፍላኬሾችን ኢንፌክሽኖችን ለመዋጋት ብጉሩን ለመቀነስና ጤናማ የሆነ አንጸባራቂ ቆዳ እንዲኖረን ይረዳሉ። ስምንተኛ የኩላሊት ጤና ይጠብቃል። የሸንኮራ አገዳ ጭማቂ በዳይቶሪክ ባህሪው ምክንያት ትክክለኛውን የሽንት ፍሰትን በማረጋገጥና የሽንት ቱቦውን ኢንፌክሽንን በመከላከል የኩላሊት ጤንነትን ለመጠበቅ ይረዳል። ዘጠነኛ የጥርስ ጤንነትን ይደግፋል። የሸንኮራ አገዳ ጭማቂ እንደ ካልሲየም ና ፎስፈረስ ያሉ ማዕድናትን በውስጡ የያዘ ሲሆን ይህም የጥርስን ጥንካሬ ና ዘላቂነት ለመጠበቅ እንዲሁም የጥርስ መበስበስን ለመከላከል ይረዳል። አስረኛ መጥፎ ኮሌስትሮልን ይቀንሳል። አንዳንድ ጥናቶች እንደሚያመለክቱት የሸንኮራ አገዳ ጭማቂ መጥፎ የኮሌስትሮል መጠን ወይንም ኤልዲኤል ና ትራግላይስ ለመቀነስ እንዲሁም የልብና የደንቧ አንቧ ጤንነትን ለማጎልበት ወይንም ለማሻሻል ይረዳል። አስረኛ ጸረ ካንሰር ባህርያት። በሸንኮራ አገዳ ጭማቂ ውስጥ የሚገኙት አንቲኦክሳይደንቶች ና ፍላ እና ፍላቮይዶች ጸረ ካንሰር ባህሪ ሊኖራቸው እንደሚችል የተደረገ ጥናቶች ያመለክታሉ። ይህ ደግሞ በአንድ የካንሰር አይነቶች የመያዝ ወይም የመጋለጥ እድልን ይቀንሳል። አስራ ሁለተኛ የስኳር በሽታን ለመቆጣጠር ይረዳል። ምንም እንኳን ጣፋጭ ቢሆንም የሸንኮራ አገዳ ጭማቂ ዝቅተኛ የግላይስሜክስ ዝቅተኛ የግላይ ሴሚክ ኢንዱክስ ያለው ሲሆን ይህም ከተጣራ ስኳር ጋር ሲነጻጸር በደም ውስጥ ያለውን የስኳር መጠን በአግባቡ ለመቆጣጠር የተሻለ አማራጭ እንደሆነ እንዲሆን ያደርገዋል። ውድ ቤተሰቦቼ የሸንኮራ አገዳ ጭማቂ ጥቅሞች ለዛሬ ያስኳቸው እኔ ናቸው፣ ግን ከዚህም የበለጠ ብዙ ጥቅሞች አሉት። ግን ይሄንን ጽሁፍ ለእናንተ ሳጋራ ቤተሰቦቼ፣ በዚሁ አጋጣሚ እጅግ በጣም ብዙ ነገር እያስታወስኩኝ ነው። በአይምሮዬ ላይ የተመላለሰ የጨረስኩት ማለት ነው። አገራችን ላይ ወላሂ፣ እኛ አገር ማለት ነው ወደ ቆላማ አካባቢ በተለይ ሸንኮራ አገዳ በብዛት አለና ወደዛ አካባቢ የሚኖሩት ሰዎች እያስታወስኩ ነበረ። አሁን ላይ ጊዜው ተቀይሯል እንጂ በፊት በፊት ወላሂ ወደ ቆላማ አካባቢ የሚኖሩ ሰዎች በጣም ቆንጆ ናቸው፣ ጤናማ ናቸው። ምክንያቱም ሁሉ ነገር አለ ማለት ነውና።